አርጋኖን ተጀምሮ አይቋረጥም። ውድ ቤተሰቦቼ አርጋኖን እንግዲህ የእመቤታችን የምስጋና ጸሎት ነው። ብዙ ሰዎች ይህንን ነገር ሲናገሩ እሰማለኝ። አርጋኖን ተጀምሮ አይቋረጥም፣ አርጋኖን ተበልቶ አይጸለይም የሚሉ ነገሮችን በተደጋጋሚ እንሰማለን። በመሰረቱ የትኛውንም ጸሎት ጀምረን ባናቋርጥ በጣም የሚመከርና የሚወደድ የሚፈለግ መንገድ ነው። ነገር ግን በተለያየ ምክንያት ጸሎት ሊቋረጥ ይችላል። ይህም እንዳለ ሆኖ ግን አርጋኖን በመሰረቱ አባቶቻችን ሲያዘጋጁልን በሚገርም አቀራረብና ና በሚገርም መንገድ ነው ያቀረቡብን። ከመቤታችን ከቅድስት ድንግል ማርያም በረከት የምናገኝበት የምንባረክበት የምንቀደስበት ትልቅ ጸጋን የምናገኝበት የሚገርም ጸሎት ነው አርጋኖን ነው። ነገር ግን አርጋኖን በባህሪው ረጅም ጸሎት ስለሆነና ከ40 ከ45 ደቂቃ በጣም ብዙ ጊዜ ለጸለይ ሰው እንኳን እስከ 40 ደቂቃ እስከ 35 እስከ 40 ደቂቃ እንደዛ በጣም የሚወስዱ ናቸውና ብዙ ሰዎች እነዚህን አይነት ድምፆች በመስማትና ረጅም ሰዓት ከመወሰዱ አንፃር አርጋኖንን ብዙ ሰዎች አልተጠቀሙትም። በተለይም ደግሞ እነዚህ አይነት ድምፆች የሚሰሙ ሲሆን አርጋኖን ተጀምሮ አይቋረጥም የሚሉ ድምፆችን በተደጋጋሚ ስለሚሰማ አርጋኖን ከተበላ በኋላ ምግብ ከበላም በኋላ አይጸለም የሚሉ ድምፆችን ስለሚንሰማ በተደጋጋሚ ብዙ ሰዎች ይህንን ጸሎት አይጸሉትም። ዛሬ ለዚህ መልስ እሰጣችኋለሁ። አርጋኖን አባቶቻችን በምዕራፍ ያስቀምጡልን በምክንያት ነው። በምዕራፍና በቁጥር ለያይተው ያስቀምጡልን በጣም በሚገርም ሁኔታ ይህንን ጸሎት በረከት እንድናገኝበትና እንድንባረክበትም አባቶቻችን ስለሚፈልጉ በዚህ መንገድ ያቀረቡልን። ነገር ግን የተለያዩ ድምፆችን እየሰማን ብዙዎቻችን ነገር ሳንጠቀም ቀርተናል። ስለዚህ ሁላችንም አርጋኖንን ከዛሬ ጀምሮ ልንጸልይ ይገባል። ውድ ቤተሰቦች አባቶቻችን በየምዕራፍ ከፋፍሎ ያስቀምጡልን። በዕለት ዕለቱ እንግዲህ ከሰኞ እስከ እሁድ ያለውን አርጋኖን የጸሎት አባቶቻችን ሲያስቀምጡልን በምዕራፍና በቁጥር ከፋፍሎን ያስቀምጡልን። ስለዚህ አንድ ክርስቲያን በጠዋቱ የጸሎት ሰዓት ሊሆን ይችላል፣ በማታዊ የጸሎት ሰዓት ሊሆን ይችላል፣ በቀን የጸሎት ሰዓቱ ላይ ሊሆን ይችላል። አርጋኖንን በሚጸልይ ሰዓት ላይ አንድ ምዕራፍ ጸልዮ በአቡነ ዘበሰማያት ዘግቶ መውጣት ይችላል። ሁለት ምዕራፍ ጸልዮ በአቡነ ዘበሰማያት ዘግቶ ጨርሶ ሊወጣ ይችላል። ሰግዶ እግዚአብሔርን አመስግኖ ለመቤታችን የአክብሮት ስግደት የጸጋ ስግደት ሰግዶ መውጣት ወደ ስራው ወደ ተለያየ ህይወቱ መውጣት ይችላል ማለት ነው። ነገር ግን የተለያዩ ድምፆችን እየሰማን ከአርጋኖን በረከት የራቅን ሰዎች የአርጋኖን የምስጋና ጸሎት ልንጠቀም ይገባል። ስለዚህ የተለያዩ ድምፆችን መስማት አቁመን ለራሳችንና ለቤታችን ለሕይወታችን ጊዜ ሰጥተን አርጋኖንን በደንብ ልንጸል ይገባል። በተለይም ደግሞ አርጋኖን በአጋንንት ላይ ትልቅ ኃይል አለው። ምክንያቱም አርጋኖንን የሚጸልይ ሰው አጋንንት የፈለጉትን ሚያድ ቢፈትኑት ያሸንፈዋል፣ ከእግሩ በታች አድርጎ ይቀጠቅጧል። ምክንያቱም አርጋኖን የእመቤታችን ስም የሚጠራበት የክርስቶስ ስም ከፍ ብሎ የሚነገርበት በጣም በሚገርም ሁኔታ ብዙ በረከት የምናገኝበት ጸሎት ነው እና በተለይም ደግሞ ዲያብሎስ የእመቤታችን ስም ሲጠራ ስለማይወድ እዚህ በአርጋኖን ጸሎት መጽሐፍ ላይ የተቀመጠውን ቃል ኪዳና በረከት የምናገኘው አርጋኖን ስንጸልይ ነው። ስለዚህ ውድ ቤተሰቦች ከሰኞ እስከ እሁድ በተቀመጠልን በአርጋኖን መሰረት፣ አርጋኖን የውዳሴ የምስጋና ጸሎት ከእመቤታችን በረከት በምናገኝበት መንገድ ሁላችንም አቅማችን የቻለውን አንድ ምዕራፏን ጸልየን አቡነ ዘበሰማያት ብለን ጨርሰን ወደ ስራችን ወደ ተለያዩ ጉዳያችን መውጣት እንችላለን። ሰዓቱ የሚበቃን ደግሞ ረጅም ሰዓት ወስደን የምንጸልይስ ደግሞ ይህንን ጸሎት ብናደርግ መልካም ነው። ብዙ ጊዜ ማታ አርጋኖን ሶስት ሰዓት ላይ ይጸልያል፣ ጠዋት ሶስት ሰዓት ላይ ይጸልያል። ይሄ የራሱ ምስጢርና ስርዓት ስላለው ማለት ነው። ስለዚህ በተቻለን ባለን ሰዓትና ጊዜ ውስጥ አርጋኖንን ልንጸል ይገባል። አቅሙና ሰዓቱ ጊዜ ያለን ሰዎች ሙሉውን የዕለቱን ብንጸልይ ካልሆነ ደግሞ እያንዳንዷን አንዷን ምዕራፍ በዕለቱ አንዷን ምዕራፍ፣ ሁለት ምዕራፍ፣ ሶስት ምዕራፍ ጸልየን በአቡነ ዘበሰማያት ዘግተን መውጣት እንችላለን። እንደዚሁ ደግሞ ተበልቶ ይጸላል አይጸለይም የሚሉ በጣም ብዙ አይነት ድምፆችን እንሰማለን። ባለፈው መልሻለሁ የትኛውንም ጸሎት ከምግብ ጋር ምንም የሚያገናኘው ነገር የለም። በልተንም ከመብላታችንም በፊት መጸለይ እንችላለን። ስለዚህ ይህንን ሁላችንም ልናደርግ ይገባል። ይህም አምላክ የወላዲት አምላክ ረድኤት፣ በረከቷ ቃል ኪዳኗ በሁላችን ላይ ይደርብን። ብንችል የትኛውንም ጸሎት ጀምረን ባናቋርጥ ይመከራል። ይሄ የምደግፍም ጭምር ስለሆነ ማለት ነው። ግን በተለያየ ምክንያት ጸሎት ልናቋርጥ እንችላለን። ይህም ማቋረጥ የምንለው ብቻ ሳይሆን ከሰዓት ከምናምን አንፃር በተለያየ ምክንያት ሰዎች አቅማቸው የፈቀደውን ጸሎት መጸለይ ስላለባቸው ቤተክርስቲያን የምታበረታታው ይህንን ነው። አቅሙ የፈቀደው ሰዎች ሊጸልዩ የሚችሉት እያደግን ከፍ እያልን ምክንያቱም መንፈሳዊ ሕይወት የአንድ ጊዜ በአንድ ጊዜ ወደ ከፍታው የምንሄድበት ሳይሆን በየዕለቱ በምናደርጋት ተጋድሎና በመንፈሳዊ ሕይወት ጉዟችን ላይ ልምምድ፣ ተግባር የሚመጣ ወደ ከፍታ የምንሄድበት ነውና ይህንን ልናደርግ ይገባል። የማምላክ የወላዲተ አምላክ ረድኤት በረከቷ በሁላችን ሊደርብን ከአርጋኖን ከመቤታችን ከውዳሴዋ ከምስጋናዋ ረዴት በረከት እንድንሳተፍ ሁላችንም የአርጋኖንን ጸሎት ልንጸልይ ይገባል። የተለያዩ ድምፆችን ከውጭ የምንሰማቸውን ድምፆች አቁመን ከአርጋኖን በረከት ልናገኝ ይገባል። የእመቤታችን ረዴት በረከቷ በሁላችን ላይ ይደርብን። መረጃ ካገኛችሁ ከጠቀማችሁ፣ ፎሎው፣ ላይክ፣ ሼር ማድረጋችሁን እንዳትርሱ። ኮፒሊንክ አድርጉ፣ ለብዙ ሰዎች እንዲደርስ አድርጉ። ይቆየን። አሜን።